ቢኒ እንግዲህ ጀግናው እጁ እንኳ ታስሮ አንተ ቆሻሻነህ ታገኛታለህ አሳያሃለው እያለ ወኔውንና ወንድነቱን እየነገረው ነበር። ሆኖም ግን አቤል አንተ መጀመሪያ ከዚህ መች ወጣህና እያለ ሲያሾፍበት ነበር። ቢኒ ግን ወንድነቱን ያውቀው ነበር። ቢኒ በነገራችን ላይ በጣም ጎበዝ ጀግናን ለሁላቸውም አይደለም ናታልን እንኳን ጀግንነት እየሰጠው እና እያጠነከረው ምርኩዝ የሆነው ቢንያም ነው ማለት እንችላለን። ቢንያም እንግዲህ እሱ አቤል ጽዮንን ቀጥሮ እንግዲህ ለማገኘት በሄደበት ቅጽበት ነው እንግዲህ ስራውን ሰርቶ የጠበቀው እሱን ለመምታት ባስቀመጠው ጀገራ ካጠገቡ ያለውን እንደምንም ተንፏኮ አንስቶ ገመዱን በጣጠሰው ከዛ በኋላ ራሱን ፈታ። ራሱን ፈቶ ካስቀመጠና እስከሚመጣ ይጠብቀው ነበር። ለምን የመውጫ በሩን ስለዘጋበት። ጽዮንም እንግዲህ ተናዳ ሲቀጥራት ቢላዋ ይዛ ብትሄድም ያሳያትን ቪዲዮ ማመን ስታቅድ ደንግጣ ወሩረዋለች። ይህንን ነገር ካላደረግሽ ደግሞ ብሎ ሶስት አራት ማስጠንቀቂያ ሲሰጣት ያንን አደርጋለሁ ስትል ነበር ወደ ቤት የተመለሰችው። አቤል ግን አልጫ ሲመለስ ያገኘው ነገር ጀግናው ጎበዙ፣ ብርቱ የማይበገረው እንግዲህ ቢኒ አውቆ ራሱን እንደታሰረ አድርጎ ገመዶቹን ጠምጥሞ ጠበቀው። ይህ አለህ ይሄው፣ አሁን ደግሞ አግኝቼልሃለሁ መረጃውን ሁሉ ታጠፋለች። ከዛ በኋላ አንተን እንደፈለግኩ አደርግሃለሁ እያለ ሲናገረው ቀሳልና ያን ለሱ ሊመታበት ያስቀመጠውን ገጀራውን አንስቶ እንግዲህ እሱን ሲመታው ደነገጠ። እንዴት በቅጽበት እጁ ተፈታ ብሎ ማመን አቃተው። በዛን ሰዓት ያፌት ደግሞ የዋክስትህ ልጅ ነው እሱን እያገተው ሲባል እሱን ፍለጋ ማንንም ሳያስከትል ማንንም ሳይናገር እንግዲህ ቀጥ ብሎ እየሄደስ ነበርና ልክ ቢንያም ሊወጣ ሲል እዛ ላይ ያገኘዋል። ቢንያም ደግሞ ያፌትንም እዛው ጋር ደፋው። ያፌት ዞረበት፣ ማመን አቃተው። ከዚህ በፊት የተወጋሁት በማይረቡ ሰዎች ነው ከአሁን ደግሞ እንዴት በቢንያም እጅ እደፋለሁ ብሎ በጣም የተደፋደፈ የተጸጸተ ግን፣ እዚህ ጋር ቢኒ የተሳሳተ ሁለቱንም ጨርሷቸው ነበር መውጣት የነበረበት። ለምን ካልወጡ ምንጊዜም ቢሆን የሰው ጠንቅ እንደሆኑ ያቅ ነበር። ሆኖም ግን ከዛ ወጥቶ እንግዲህ ቀጥ ብሎ ሄዷል። ገነት ጋር ነበር ሄደው። ገነት ደግሞ በእሱ ምክንያት እንግዲህ አት ሰማ አት ለመሆና ዓይኗ ፈጦ ተኝታ ነበር። ሆኖም መገኘቱን ስትሰማ የተሻለ ዓይኗን ደህና አስከፍታ ቁልጭ ቁልጭ እያለች አሳይታ ነበር። አሁን ደግሞ በትክክል ሄዶ ከፊቷ ላይ ሲያያት እንደዛ መንገላታቱ መጨፍጨፉ ቢያሳዝናትም ሆኖም ጀግና ጀግና ሆኖ ወቶ ካጠገቧ በህይወት መገኘቱ ትልቅ ነገር አስደሰታት እና በድንገት ከተኛችበት ብድጋለች ማለት ነው። በዚህን ሰዓት ዳግም በጣም ተደሰተ። እማዬ ለካ ህመምሽ እሱ ነበር። መጀመሪያም በሱ ድንጋጤ ነበር፣ አሁንም በሱ ድንጋጤ ተፈወሽ ሲል ተደሰተ። ማመናቃተው ሳቀ፣ ተላቀሱ፣ ሁላቸውም ተያያዙ። ከዛም እንግዲህ ወደ ጽዮን ደወሉላት። ጽዮን አጎቴ ኮ መቷል ሲላት ማመናቃታት ቃታት። ጽዮን ደግሞ አላጠፋችሁ መረጃው እንድታጠፋው ገና በማስጠንቀቂያ ተሰጥቷት እንደሄደች ነበር። እንግዲህ በዚህ ሰዓት እንግዲህ ቢንያም ጎበዙ ከሁሉም አምልጦ ወጥቷል። መጀመሪያም ቢሆን አንተ ቆሻሻ ፊት ለፊት ምትመጣ ነበር እንጂ ጀግና የምትባለው ከኋላ የሚመታ ወንድ ወንድ አይባልም ብያለው ሲዘትበት ነበር። ሰላም ውድ ቻናሌ ተከታታዮች፣ እንደምናላችሁ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሸር እያላጋችሁ አበረታቱኝ። የምታበረታቱኝም ከልብ ከልብ ነው ማመሰግናችሁ ክብር በሉልኝ ሐረግ ቀጣይ ፓርት እንግዲህ ይዘንላችሁ መተናል። እንግዲህ ባለፈው እንዳያችሁት ቢኒን እንግዲህ አቤል እንደዛ አድርጎ እያሰቃየ ይዞት ነበር። ሆኖም ግን አቤል እንግዲህ ፂወንን የመረጃው እንድትደብቀውና እንድታጠፋና እንዲሁም ከያፌት ጋር ያለን ግንኙነት እንድትሰራለትና የወጋው ደግሞ እሱ እንዳልሆነ እንድትመሰክርለት ሁሉ ብዙ መር ነገሮችን አስጠንቅቋት ወደ ቤት ሄዳ ነበር። እሷም ግን ቢኒያምን በህይወት ብቻ ስላገኘችው በጣም ተደስታ ነበር ከዛም እንግዲህ እንደዛ እያለ ስትል እንግዲህ ድንገት እንግዲህ አቤል እሷን ፍለጋ በሄደበት ቅጽበት ነበረ ቢኒ ራሱን ፈትቶ ራሱን አዘጋጅቶ የጠበቀው። አቤል ያላሰበው ነገር ገጠመው። በዛው ከዛም በፊት እንግዲህ ያፌትም እየፈለገው ያለበትን ቦታ እየሄደ ነበር። ጽዮንም እንግዲህ በተላከው ሎኬሽን መሰረት በስልኩ አማካኝነት ፍለጋ ከቤዛ ጋር ወታ ሄዳ ነበር። እዛ ስትደርስ ደግሞ ያፌት ሲያያት ማመን አቃተው። እሷም ተንቀጠቀጠች። እሷ ምንም ነገር ስትሆን ማየት አልፈልግም ይላል መሬት ላይ ተንፈራፍሮ። እሷም ዋጋችሁን እናገኛችሁት፣ ገና ወደፊት ዋጋችሁን ታገኛላችሁ ስትል ነበር የተናገረቻቸው። በዚህ ሰዓት ግን ናታል ግን የራሱን የስራ ጉዳይ ብቻ እያጠናከረ ነው ያየ ነው ግን ቢኒ በእነሱ ችግርና በእነሱ መከራ ሌት ተቀን እያለ እንኳን አይደለም። በያፌ ስራ ጽዮን እንኳ በታመመች ሰዓት ግዴታ እንደ ፍቃሪ ሆነ፣ ቅረብልኝ እህቴን ሲባል እንኳ እሺ ብሎ ዛሬ ላለበት ደረጃ ያደረሰው እንግዲህ ፍቅሩ እንደ ቀልድ የጀመረው ነበረ። ሆኖም ግን በዚህ እንኳ ናታ ሊተባበረው አልቻለም ነበር። እህቴን እንዳታስገድዳት አንድ ነገር እንድትጎዳ አልፈልግም እያለ ነበር ሲያስጠነቅቀ የነበረው እንጂ ለእኔ ችግር ብለህ አላለውም። አሁንም እሱ እዛ ታስሮ እየተሰቃየ እያለ እሱ ከፍቅረኛው እናት ጋር ስለ ስራ ጉዳይ ነበረ ሲመላለስ እና ሲነጋገር ሲነጋገር ያየ ነው። ይገርማል። ሰው ኮ የራሱን ሁለት አሁን በእጁ አያገኝም የሚባለው አባባል ነው። ኤፍራታን ብትሆን በዚህ ጊዜ ቢኒ እንደዛ ሆነ እየተባለች እሷ ልቧ ያለው የሁለቱን ዲኤንኤን አስመርምራ ለማወቅ ብቻ ልቧ ላይ ነበረ ያሰበችው። ከሁለቱም ቦታ ላይ ሂዳ ፀጉራቸውን ወስዳለች። ግን ያው ቀጠሮ ይዛ ሄዳለች። ሆኖም ግን ይህን ውጤት እንግዲህ አምጥታ ምን ለማድረግ እንዳሰበች ግራ ያጋባል። ከዚህ በኋላ እውነት ወንድምና ወንድምናችሁ ቢባሉ ናታልና ያፌት አብረው ይቀጥላሉ ወይንስ በዚሁ በምን ምክንያት እንደሆነ እየተነጋገሩ ጥላቻቸውን ያስቀጥላሉ የሚለው ነገር ወደፊት የምናየው ነገር ይሆናል። አሁን እንግዲህ ጽዮን ሁሉን ነገር ረስታ ወደ ቢኒ ተመልሳለች። ቢኒን ይቅርታ አድርግልኝ ስትል ተጎንብሳ አልቅሳ እኔ ሞት ክብዬ ብዙ ተጸጽቼ ነበረ በህይወት ስላለህል በጣም ተደስቻለሁ፣ እንግዲህ አንተ ትቀበለኝ አትቀበለኝ ባላቅም ስትል አለችው። እሱ ደግሞ የዛን ጊዜ ለሱ ውሸቱን ያትኔን ትወደኛለች፣ እሷናት ያሳገተችህ፣ እሷናት ጨርስልኛ አለችኝ እያለ የነገረውን አስታወሰ ይሄን እውነት ብለሻል እንዴ? ለሱ አንቺ ነሽ እንደ ምክንያቷ እኔ ለመታገቴ ሲል ጠየቃት። ጽዮን በፍጹም ይሄን ነገር እኔ አላደረግኩም። ያንንም ነገር ደግሞ እኔ ለናታል ወንድሜ ከያፌት ያለውን ጉዳይ እሱ መረጃ እንዲያመጣልኝ ስልክ ቀርቤው እንጂ ወድጄውና አፍቅሬው አይደለም። ግን ይህን ለአንተ ግልጽ ማድረግ አልነበረብኝ። ግን ይህን ለአንተ ግልጽ ካደረግኩልህ አንተ ለናታል ስለምትነግረው፣ ናታል ደግሞ ቸኳላ ስለሆነ እቅድን ያበላሽብኛል ብዬ ስለነበረ ነው እንጂ በፍጹም እኔ አቤልን አላፈቅረውም አንተን ብቻ ነበር የምወድ። ግን አንተን ከኔ ጎን ጊዜ እንዳትሻማኝ ስል ነበር ያስራቅኩህ። አንተን መወድ ከሆነ ከአንተ ጋር መውጣት መግባት ስትለኝ፣ ምዝናና ስትለኝ ወደዛ የሚሄድበት ሰዓት ስለማጣ ወይንም ስለምትከታተለ ብዬ ጥላቻ የሰጠሁ እንጂ ለዛ አይደለም ስትል እውነታውን ነገረችው። አሁንም ቢሆን እማፈቅርና መወድ አንተን እንጂ ማንንም አይደለም ማለችው። እሱም ከእውነትሽ ነው። ግን ከዚህ በኋላ አትክጅኝም፣ ከዚህ በኋላ አትተይኝም? ሲያት፣ አሁንም እኮ አልካድኩህም ነበር። አቤል የያዘውን ፎቶ ፎቶሾፕ እንጂ እኔ አልሳምኩትም ግን ይህንን ነገር ዝም ያልኩት እኔ ከያፌት እንዲያደርሰኝና ኤፍራታንና ናታልን ያፌት የሚበቀላቸው ምን ፈልጎ ነው፣ ከነሱ ምን አስፈልጎት ነው የሚለውን ለማወቅ ፈልጌ ነው ስትል ነገረችው። እሱን እኮ እኔን ብትነግሪኝ አብረን እንሰራው ነበር። እንደውም እኮን አሁን ትንሽ ቀርቶ ነበር መረጃውን ሁሉ ይዤ ያፌትን ወደ እስር ቤት ልወረውረው፣ እና አሁን የመጣው ደግሞ ዳኛ ምንም ስለነሱ ጋ ግንኙነት የሌለው ነው። ግን በዚህ ሰዓት እኔ የታገድኩ ብዬ ግን በጣም ቆጭቶ የነበር መውጣቴ ለጦርነት ነው ብሎ እንግዲህ ያፌትንም እንግዲህ ወደ እስር ቤት አስወርውሮታል። እና ጽዮን ደግሞ አይህን ነገር ያላልኩ ናታልን ትነግረዋለህ ብዬ ፈርቼ ነው። ብዙዎቻቸው ኤፍራታም ሆነ ጽዮን ለናታል አንድ ነገር አንነግርም የሚሉት ናታል ግን ፍልተኛ ነው ስለሚገኝ ቶሎ ብሎ ስሜታዊ ስለሚሆን አንድ ነገር ይጀጋፈጣለሁ የሚል ባህሪ ስላለው ነው። ያፌት ግን ሁሉን ነገር አውቆ እንዳላወቀ እየደበቀ ውስጥ ለውስጥ ነው ሰዎችን እየጎዳ ያለው። የአንድ አባት ልጆች ሁነው ግን የሁለቱም ልብ አስተሳሰብ ግን የተለያየ ነው፣ ይገርማል። እና በዚህ አይነት እንግዲህ ቢኒ በሰላም አውጥቶ ካሁን በኋላ ያፌትን ሊጋፈጠው ፊት ለፊት ሲሄድ እንግዲህ ያፌትንም አቤልንም ዘግሮሮቸው ጥሏቸው ነው የወጣው ማለት ነው። አቤል ግን አሁን ደግሞ ከዛም ማገግሞ ቢነሳም ያፌትም ተዘጋጅቶለታል ማለት ነው። ስለዚህ የመጨረሻው የአቤል ጉዳይ እንግዲህ ያለቀለት ይመስለኛል። ሉሊት እንደዛም ሆና እንኳ እዛ ቁጭ ብላ እንኳ እጇ ተቆርጦ እግሯ እስከሚቆረጥ ነው መሰል የምትጠብቀው ነገሮችን ማቀባበሏን አልተወችም ገነትን እንደዛ ፓላራይዛ ጋር እንድትወድቅ ያደረገቻት የእሷ የነገር ማቀበል በኋላ ነው። አሁንም ልትማራት ትችልም። አሁንም እዛ ሁና ብዙ ነገሮችን እየሰራ ትገኛለች። ስለዚህ ሎሊት እና አቤል እንዲሁም ያፌት ዋጋቸውን በቅርብ ጊዜ ቢያገኙ ጥሩ ነው። ናታን እና ደግሞ ያፌት እንግዲህ በአንድ ድርጅት ውስጥ በአንድ ጠረጴዛ ላይ ፊት ለፊት ሊገናኙ ነው። የዛሬው በዚህ ተሰናብቻለሁ። አመሰግናችኋለሁ።